የአርሰናሉ ስፔናዊ አሰልጣኝ ሚካኤል አርቴታ በነገው ዕለት ከሚያከናወኑት የአውሮፓ ሻምፒየንስ ሊግ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል እና በርከት ያሉ ጥያቄዎች ከቀረቡላቸው ሰዎች መካከል አንዱ ናቸው። ከነዚ ውስጥ ደግሞ በስፋት የተነሱት ጉዳዮች በቡናቸው ውስጥ የሚገኙ ተጫዋቾች ከጉዳት ጋር ተያይዞ የሚነሱባቸውን ጥያቄን በተመለከተ አዳዲስ ጉዳዮችን አፕዴት ለማድረግ ሞክረዋል እና በዚህ ውስጥ ደግሞ የሚነሱ ተጫዋቾች አሉ ለምሳሌ አርሰናል ከስላቪያ ፕራግ ጋር ከሚያደርገው ጨዋታ በፊት ቪክታሪ ኬሬዥን በተመለከተ እንዲሁ ደግሞ ማርቲን ዙበሜንዲ በቡድን ውስጥ የሚገኝ ተጫዋች ኖኒማዶኪ፣ ሌሎችንም ተጫዋቾች በተመለከተ የተነሱላቸው ጥያቄዎች አሉ። እነዚያ ጥያቄዎች መልሶቻቸው ምንድን ናቸው የሚሉትን ጉዳዮች አጋራችኋለሁ። ቀደም ብላችሁ ግን ለፔጁ አዲስ ሲሆናችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። በዚህኛው ሳምንት አርሰናል ከበርሊ ጋር ባደረገው ጨዋታ የእንግሊዝ ፕሪሚየር ሊግን ወሳኝ በሚባል መልኩ ያሸነፈበት ጨዋታ እንደሆነ ይታወቃል። ሁለት ለባዶ በሆነ ውጤት ነበር በጨዋታው ላይ ማጠናቀቅ የቻለው። እንደተመለከታችሁት ይህንን ጨዋታ በእንዲህ መልኩ ካጠናቀቁ በኋላ ጥያቄዎች ይነሳበት የነበረው አርሰናል ምናልባት ከዚህ ጨዋታ ጋር ተያይዞ በጉዳት መልኩ ደግሞ ቡድኑ ሊጠቃ የሚችልበትንም ጭምር እድሎች እንዳሉ ቀደም ብለው የነሱት የነበሩት ጉዳዮች ይበልጥ ክላሪፋይ ለማድረግ ሞክረዋል። አንዱ በዚህ ሂደት ውስጥ የተመለከትነው በጨዋታው አጋማሽ ላይ ተቀይረው ወደ መልበሻ ክፍል ከገቡ በኋላ ዳግም ወደ ሜዳ መጥተው ካልተመለከትናቸው አርሴናል ተጫዋቾች ውስጥ አንዱ የሆነው ቪክተር ዩኬ ሬዥም በተመለከተ ነው እና ይህንን ተጫዋች በተመለከተ አሰልጣኝ ሚኬል አርቴታ መጠነኛ የሚባል ጉዳት አለው፣ ነገር ግን ተጫዋቹ በዚህኛው ሳምንት በሚያከናውኑት የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ እንደማይሰለፍ ነው እንግዲህ ይፋ ያደረጉት። ልምምድም ጭምር አልሰራም በዚህኛው ጨዋታ ላይ ስለዚህ፣ በሚኬል ሜሪኖ ተቀይሮ ከሜዳ ከወጡ ተጫዋቾች መካከል አንዱ ነበር። ኦልሞስት ሁለተኛው አጋማሽ ሙሉ ለሙሉ የጨዋታውን ሁሉን ነገር መጀመር የቻሉት በሜሪኖ እንደነበር ይታወቃልና፣ ተጫዋቹ ልምምዶችን አልሰራላቸውም። እንዲያውም ጥሩ ነገሩ እሳቸውም አንድ የገለጹት ከዚህ ተጫዋች ጋር በተያያዘ ከራሱ ከ በርንሊ ጋር በነበረው ጨዋታ የመጀመሪያው አጋማሽ ምናልባት እስከዛሬ ድረስ ከተጫወታቸው በጣም ምርጥ ከሚባሉት እንቅስቃሴዎች ውስጥ አንዱ የሚል ምልከታ ጭምር እንዳላቸው በሳቸው በኩል ተመልክተናል። ስለዚህ በጣም በጣም ጥሩ ጊዜ ካሳለፈባቸው የመጀመሪያ አጋማሽ የቪክተር ኬረጅ ቆይታዎች ውስጥ አንዱ ነው ማለት እንችላለን። በዛ ዕለት ከተመለከትናቸው የተጫዋቹ ፐርፎርማንሶች አንጻር ማለት ነው። ስለዚህ በዚህኛው ሳምንት የአውሮፓ ሻምስ ሊግ መርሃ ግብር ይህንን ተጫዋች በሜዳ ውስጥ ከማንመለከታቸው የአርሰናል ተጫዋቾች ውስጥ አንዱ ነው። በእርግጥ የዛን ያል መቻል ውስጥ ይገባሉ የሚሉ ስጋቶች ወይም ግምቶች ይኖራሉ ብሎ ማሰብ እጅግ በጣም የዋህነት ይመስለኛል። አሰልጣኝ ሚካኤል አርቴታ በተጫዋቾች ጉዳት ምን ያህል ቡድናቸው በዚህ ውድድር አመት ገና በአስር ሳምንታት እንኳን ምን ያህል ተጫዋቾችን እያጡ እንደሆነ እየተመለከተን እንገኛለን እና ይልቁኑ ተጫዋቾችን ሮቴት በማድረግ ሂደት ውስጥ የሚጠቀሙ አሰልጣኝ የመሆን እድላቸው እጅግ በጣም ሰፊ ሆኖ የተመለከትናቸው ነው እንግዲህ የምንገኘውና እንግዲህ ባለፉት ቡድናቸው በሁሉም ውድድሮች ዘጠኝ ጨዋታዎችን ያሸነፈበት እንደነበር ይታወቃል። በዚህ ሳምንት በተመለከት ነው የዚህ ቡድን ቆይታ። ስለዚህ በዚህኛው ሳምንት አርሰናልን በሚያደርገው ጨዋታ ላይ ቪክተር ዮከሬጅ በሜዳ ውስጥ ከማንመለከታቸው የቡድን ተጫዋቾች ውስጥ አንዱ ነው። ነገር ግን መች ወደ ሜዳ ይመለሻል የሚለው ጉዳይ ሌላው ከሚጠበቁት ውስጥ አንዱ ነው። እንግዲህ በዚህ ሰዓት ላይ ይህ ተጫዋች ይህንን በተመለከተ ስቲል እስካሁን ድረስ ይፋው የሆነ በዚህ ቀን ተጫዋቹ ወደ ሜዳ ይመለሳል የሚሉት ጉዳዮች እርግጥ መሆን አልተቻለም። ነገር ግን አሰልጣኙ እንደተናገሩት ማለት ነው ተጫዋቹ በተለይ ሃይ ፕሬስ በሚያደርጉበት ሰዓት ላይ ፖዚሽን አጠባበቁ፣ እንዲሁ ደግሞ የሚነካቸው ቁልፍ የሚባሉ ኳሶች፣ ሩጫዎቹ ከተከላካዮች ጀርባ የሚያደርጋቸው ሙቭመንቶች እጅግ በጣም አስደናቂ መሆናቸው ነው የሚጨመር ነው አሰልጣኝ ሚኬል አርቴታ እየገለጹ የሚገኙትና ቪክተር ከሬሽ በአርሰናል በዚህኛው ሳምንት በጣም ጥሩ ጊዜ ካሰለፉ ጨዋቾች መካከል አንዱ ነው። በተለይ በመጀመሪያው በመጀመሪያው 45 ብቻ ማለት ነው እና በዚህ መሰረት በቀጣይ መቼ ይመለሳል ወደ ሜዳ የሚለውን ጉዳይ የምናጋራችሁናል። በተመሳሳይ በዚህኛው ሳምንት እንግዲህ ሁለት ተጫዋቾችን ነው ልክ 11 አካባቢ የሚጠጉ ደቂቃዎች ሲቀሩ በሁለተኛው አጋማሽ ላይ ቀየረው ከሜዳ ከወጡ ጨዋቾች መካከል አንዱ ማርቲን ዙበሜንዲ እንደሆነ ይታወቃል እና ይህንንም ተጫዋች በተመለከተ በዚህኛው ሳምንት እንኳን የመመለሱ ጉዳይ እርግጥ ነው። ተጫዋቹ ሙሉ ለሙሉ ልምምድ ሰርቷል በዛሬው ዕለት። ነገር ግን ተጫዋቹ ሶስት ቢጫ ካርዶችን በዚህኛው የሻምፒንስ ሊግ ፌዝ በማየቱ ምክንያት በአውሮፓ ሻምፒንስ ሊግ ደግሞ ሶስት ተካታዊ ቢጫ ካርዶችን ያየ ተጫዋች አሊያም ሶስት አጠቃላይ ቢጫ ካርዶችን የተመለከተ ተጫዋች ስለማይሰለፍ በቅጣት ምክንያት ይህኛው ሳምንት ከሚያመልጧቸው የአርሰናል ተጫዋቾች ውስጥ አንዱ ነው ማለት ነው ስለዚህ በዚህኛው ሳምንት በቅጣት ምክንያት ከማንመለከታቸው አርሰናል ተጫዋቾች ውስጥ አንዱ ይሆናል። ነገር ግን በሚቀጥለው ሳምንት አርሰናል ከኢንተርናሽናል ብሬክ በኋላም ብሎም ደግሞ ከዛ በፊትም በሚደረጉ የሊግ መርሃ ግብሮች ውስጥ የምንመለከተው ተጫዋች ይሆናል ማለት ነው። ስለዚህ ዙበምንዲ በአርሰናል ቤት ውስጥ ልምምድ ሰርተዋል። ነገር ግን የሚመለስበት ጊዜ ኦልሞስት ያው የሚታወቅ ነው። ምናልባት ፖቴንሻል ይመለሳል ተብሎ የሚጠበቀው ኖቬምበር ስምንት በሰንደርላንድና በአርሰናል መካከል በሚደረገው የአዌ ከሜዳቸው ውጭ በሚያከናወኑት እንግሊሽ ፕሪሚየር ሊግ መርሐ ግብር ተጫዋች ይመለሳል ተብሎ ነው እንግዲህ የሚጠበቀው። ስለዚህ በዛ ጨዋታ ላይ ከምንመለከታቸው የአርሰናል ተጫዋቾች ውስጥ አንዱ ነው። ሌላው ይህኛው ሳምንት እንኳን አርሰናል ጥሩ የሚባል ነበር ለማለት ያስቸግራል። ምክንያቱም ሌላው በሜዳ ውስጥ ከነበሩ ተጫዋቾች ውስጥ አንዱ ቡካዮ ሳካ እንደሆነ ይታወቃል። እሱም በሜዳ ውስጥ ተቀይረው ከወጡ ተጫዋቾች መካከል አንዱ ነው እና እዚህኛው ቅጽበት ላይ ደግሞ ሁለት ተጫዋቾችን ነው ምናልባት አሰልጣኝ ሚኬል አርሴታና እንዲሁም አጠቃላይ አርሰናል ሉዝ አደረጉ ብለን የምናነሳው ቡካዮ ሳካ 66ኛው ደቂቃ ላይ ተቀይሮ ከወጣ በኋላ ነገር ግን በሜዳ ውስጥ የነበረው ለተቀይሮ የገባው ተጫዋችም ጭምር በሜዳ ውስጥ ጉዳት አስተናግዶ ነበረ። ጋብርኤል ማርቲኔሊ እና አሁን ባለበት ሁኔታ ተጫዋቹ እሳቸውም እንደተናገሩት ማለት ነው መች ወደ ሜዳ ሊመለስ እንደሚችል እርግጠኛ ሆነው መናገር አይቻሉም እና ይህ የፖቴንሻል ሪተርን ዴቱ አሁን ላይ አይታወቅም። በግልጽ በዚህ ቀን ወደ ሜዳ ይመለሻል የሚሉ ድምዳሜ ላይ መድረስ የቻሉበትን አይነት ቀን ላይ እየተመለከተን አይደለም የምንገኘው ከጋብሪኤል ማርቲኔሊ ጋር በተያዘና ዘንድሮ ጥሩ ጊዜን እያሳለፉ ከሚገኙ በአርሰናል ቤት ውስጥ ጥቂት የመጫወቻ ጊዜን እያገኙ ከሚገኙ የዚህ ቡድን ቁልፍ ተጫዋቾች ውስጥ አንዱ ነው። ነገር ግን መቼ ወደ ሜዳ ይመለሻል የሚለው እስካሁን በይፋ አልታወቀም። ሌላው በሜዳ ውስጥ በዚህ ቡድን ውስጥ ከሚገኙ ተጫዋቾች ውስጥ አንዱ ነገር ግን ጉዳት ከስተናገር ተጫዋቾች ውስጥ አንዱ ማርቲን ኦዴጋርድ እንደሆነ ይታወቃል። ማርቲን ኦዴጋርድ እንግዲህ ብዙዎች እንደሚሉት ይሄ እድለኛ ካልሆኑ የአርሰናል ተጫዋቾች ውስጥ አንዱ ነው። ተደጋጋሚ ጉዳቶች ከሚያጋጥሟቸው ውስጥ በቀዳሚነት ልናነሳቸው ከሚገቡ ተጫዋቾች ውስጥ አንዱ ይመስለኛልና እና ዘንድሮም እያስተዋለ ነው የምንገኘው ይህ ተጫዋች እንደሆነ ይታወቃል እና ከዚህኛው ኢንተርናሽናል ብሬክ በኋላ በአርሰናል ቋሚ ስታርቲንግ ላይን አፕ ላይ መልሳሉ ተብለው ከሚጠበቁ ሶስት የአርሰናል ተጫዋቾች ውስጥ አንዱ ማርቲን ኦዴጋርድ ነው። ስለዚህ ምናልባት በቅርቡ ይመለሳሉ ተብለው ከሚጠበቁ የአርሰናል ተጫዋቾች ውስጥ የመሆን እድል አለው በተለይ በተለይ በእርግጠኝነት የሚመለስበት ቀን ግን ከወዲሁ በተነገረው ማለት ነው ኖቬምበር 23 ወይም በፈረንጆቹ ማለት ነው ህዳር 23 ከቶተንሃም ስፐርስ ጋር በሚያደርጉት በሜዳቸው በሚኖረው መርሃ ግብር ላይ ተጫዋች በሜዳ ውስጥ የምንመለከተው ይሆናል። አዲስ ፈራሚያቸው ኖኒ ማዱኬን በተመለከተ በዚሁ ቀን ከቶተንሃም ሆትስፐርስ ጋር በሚያደርጉ ጨዋታ ይመለሳል ተብሎ ነው እንግዲህ የሚጠበቀው። ምናልባት ይህንን ተጫዋች ከቼልሲ ካመጡት በኋላ በጣም ኢምፕሬሲቭ የሆነ ስታርቲንግ ቆይታ ነበረው በአርሰናል ቤት ውስጥ በተመለከት ናቸው የዚህ ውዘደር ዓመት ቆይታ ከሀያቨርትስን በተመሳሳይ በተለይ በተለይ እሱም በዚሁ የለንደን ደርቢ መርሃ ግብር ላይ የመመለስ እድል እንዳለው እንግዲህ የሚክል አርቴታ በሰጡት ሪፖርት የተመለከትናቸው ናቸው ጉዳዮች ናቸው። በጣም ተጠባቂ የሚባል መርሃ ግብርን እንግዲህ ያከናውናሉ። በተለይ በተለይ ሶስት ተከታታይ ጨዋታዎችን አሸንፏል። ከነዚህ ሶስት ተከታታይ ውጤቶች በኋላ ደግሞ ጥሩ በሚባል የጨዋታ ፎርም ላይ የሚገኘው አርሰናል ስላቪያ ፕራን እንዴት ባለ መልኩ? በዚህ ጨዋታ ላይ አስተናግደዋል የሚለው ጉዳይ ከሚጠበቁ የዚህ ሳምንት መርሃ ግብሮች ውስጥ አንዱ ይሆናል ማለት ነው። ለሚካኤል አርቴታ ይህንን ጨዋታ ለአርሰናል ለማሸነፍ በጣም አስፈላጊ ከሚባሉ የጨዋታ መርሃ ግብሮች ውስጥ አንዱ ነው። እንግዲህ ምን ያህል የጨዋታ መደራረቦችን ግን በአውሮፓ በተለይም ደግሞ እንደነ አርሰናል ባሉ ክለቦች ውስጥ የሚገኝ ጉዳይ ነው። በጣም በርከት ያሉ መርሃ ግብሮችን ቡድኖች ያከናውናሉ። ደግሞ ወደ ስላቪያ ፕራ ነው እንግዲህ ይሄ ቡድን ረጅም ጉዞ ተጉዞ የሚያቀና ወደ ቼክ ሪፐብሊክ ማለት ነው። ስለዚህ አርሰናል በዚህኛው ጨዋታ ለምናልባት አሁንም እንደተለመደው የስኳድ ሮቴሽን ያደርጋል ተብሎ ነው እንግዲህ የሚጠበቀው። ሌዊስ ስኬሊ እንደተለመደው ወደ ጨዋታው ቋሚነት የሚመለስበት እድል አለ። የአውሮፓ ሻምፒየንስ ሊግ ስለሆነ ዴክላን ራይስ ሌላ ተጣማሪ የሚያገኝበትም ጨዋታ ነው ተብሏል። እንግዲህ ክሪስቲያን ኖርጋርድ በዚህ ጨዋታ ላይ ዝግጁ ከሆኑ የአርሰናል ተጫዋቾች ውስጥ አንዱ ነው ትሩሳርድ ኤዜ ሳካ ሜሪኖ ሌላው ፊት መስመሩን የሚመሩ ተጫዋቾች ናቸው ሜሪኖም ቀደም ሲል እንዳልነው የኦኬ ሬዥን ተክቶ ወደ ሜዳ የሚገባው ተጫዋች ዳቪድ ራያ ምናልባት በኬፓ አሪዛባላጋ አሊያም በቋሚነት የሚጀመርበት እድል ይኖራል እንግዲህ ለአርሰናል አራተኛ ደረጃ ላይ ይገኛል እንግዲህ አምስት ቡድኖች ናቸው በዚህ ሰዓት ላይ መቶ ፐርሰንት የማሸነፍ ግስጋሴን እያስመለከቱ ነው የሚገኙት ፓሪሳን ጀርመን ከፈረንሳይ ባየር ሚኒክ ከጀርመን ኢንተር ሚላን ከጣሊያን አርሰናል ከእንግሊዝ ሪያል ማድሪድ ከስፔን እና በጣም የሚያስገርመው ደግሞ አምስቱም የተለያየ ሊግ ላይ የሚጫወቱ ክለቦች ናቸው። ፈረንሳይ፣ ጀርመን፣ ጣሊያን፣ እንግሊዝ እና እንዲሁ ደግሞ የስፔን ክለቦች። ስለዚህ ከእንግሊዝ መቶ ፐርሰንት የማሸነፍ ግስጋሴ ላይ የሚገኘው ቡድን አርሰናል ነው ማለት ነው። በዚህኛው መርሃ ግብር ላይ ይህንን ጨዋታ እንዳሸነፈ ኤክስፔክት ከሚደረጉ ቡድኖች ውስጥ አርሰናል በቀዳሚነት የምናነሳው ቡድን ይሆናል ማለት ነው እና በቅርብ ጊዜ ለአርሰናል በጣም ወሳኝ ከሚባሉ የጨዋታ መርሃ ግብሮች ውስጥ የመሆን እድል ይኖረዋል። ይህንን መርሃ ግብር ከዚህ ቡድን ጋር ሲያከናወን ምናልባት በቅርብ ጊዜ ለአርሰናልና ና የስላቪያ ፕራን ጨዋታ ከተመለከትን አርሰናል አራት ለባዶ በሆነ ውጤት 2021 ላይ በዩሮፓ ሊግ ወደ ፍጻሜ ለማለፍ በነበረ መርሃ ግብር ላይ ያሸነፈበትን ጨዋታ እናስታውሳለን። በእርግጥ ያ ውድድር አመት በቼልሲ ሽንፈትን ያስተናገዱበት ሲዝን እንደነበር ይታወቃል። አርሰናል ነገር ግን በስፔን ላሊጋ በዚህ ሰዓት ላይ በመጀመሪያው ሊግ ማለት ነው በእንግሊዝ ፕሪሚየር ሊግ በጣም ጥሩ ጊዜ እያሰለፈ የሚገኝ ቡድን በአንጻራዊነት ደግሞ በቼክ ሪፐብሊክ ሊግ አንድ አንደኛ ደረጃ ላይ የሚገኘውን ቡድን ነው ከስምንት ስምንቱን አሸንፈዋል። በዚህ ሰዓት ላይ ጥሩ ፎርም ላይ የሚገኝ ቡድን ነው አርሰናል የሚገጥመው። ምን አይነት ውጤት ይዞ ይወጣል የሚለው ጉዳይ ይጠበቃል። ነገር ግን ከዚህ ጨዋታ በፊት አሰልጣኝ ሚኪል አርቴታ ጉዳቶችን በተመለከተ አብዴት ያደረጓቸው መረጃዎች እነዚህን ይመስሉ ነበር። አርሰናል እንዴት ባለ መልኩ ውጤቱን ሊያጠናቀቅ ይችላል የሚለው ግምቶቻችሁን ልታስቀምጡልን ትችላላችሁ።